ህፃን ልጅ ለቅሶ ሆኖ የሾላው ነቢ ከላይ ፍቃድ እንደሚያገኝ ያላቅም፣ ግን ፍቅር ዝም ንጠይቀውት፣ እሱ ፍቃድ ከየት እንዳገኘ ተሰደብን። እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግሥትም ይሄን አዋጅ አቋቁመ እኮ ትሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀድ እንድንሆናለን በካውንስሉ አባላት በሙሉ ዘይት የምትነግዱ ውሃ የምትነግዱ ፎቷችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ሕዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅር ሲዝም ይባል ፍቅር ሲዝም ይባላል። እና ጥሩ ነው አልኩኝ። እንደ ፍቅር ሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሀሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ኬት ፍቃድ እንደሚያገኙ ያላቅም ግን ፍቅር ሲዝም ጠይቀውት እሱ ፍቃድ ኬት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ ማምለክ በካውንስሉ አባል ውስጥ ብን ታቅፎ በካውንስል ሰርተፊኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል። አራት ዓመት አሁን አንድ ነገር ማብቃት ሲገባው ያበቃል። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይህን አዋጅ አቋቁመ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀድ እንድንሆን አይደለም። በዚህ ምክንያት ባዋጁ ምክንያት እኛ ሚዲያ ላይ ወተን እንድንሳደብ አይደለም። ሚዲያ ላይ ወተን የፈቀድ ነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናገር። አሁን እንደዚያ አላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነኝ ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በጣም ስናዩት የተመላለሱ እ ከካውንስሉ ሜምበሮች ጋር አቀጣል ይቻላል። አይዘር ግን ዘይት በመሸጥ እቀጥላለሁ እኔና ዘይት የምንለያየው እኔ ስሞት ነው። ውሃ በመሸጥ እቀጣላለሁ እኔና ውሃ በመሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ የሾላው ነቢ። ማለት ራስን በጠራበት ስም ነው የምጠራ የሾላው ነቢይ። ራስህን ከንጉስ ጋር በማጠጋጋት ወንጀል መፈጸሙ ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው የሚመራ ተቋም ነው እኛ የምንናገረው ያንን ፖሊስ የሚያዘው ያለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ለአንተ እየፈቀደ ለካቶሊክ የሚከለክልበት የሚከለከለበት ላንተ እየፈቀደ ለፕሮቴስታንት ለሌላኛው ነብይ የሚከለክልበት ላንተ እየፈቀደ ለኦርቶዶክስ የሚከለክልበት ላንተ እየፈቀደ ለሙስሊም የሚከለክልበት ምክንያት የለም። ይቺ ሀገር የእኩል ሀገርነች እና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን የተናገር ነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረን ነው እናውቃለን። እዚህ ብቻ አይደለም። መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነትነት ያላቸው መስጊድ ውስጥም ከባለቤትነቶቹ ውጭ ሌላው ሰው እንዳይገባ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ በጋራ ለሆናቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል በተራ ጫጫታ አይጠፋም ቃሉን ነው የምነግራቸው በመጽሐፍ ቅዱስ የተለወሰ ቤተመንግስት የለንም አሁን ከዚህ በፊት ከአመታቶች በፊት ወይ ደግሞ በድሮቹ ዘመናት ኦርቶዶክሳዊ አማኝ ስለነበረ ኢትዮጵያ ውስጥ በብዛት ብዙሃኑ የነበረው ሃይማኖት ምንድን ነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን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 ማነካከስም ጀምሯል። ማለቃቀስ ብቻ ሳይሆን የሰራቸው ስራዎች ናቸው ስለሚከፍሉት። አንደኛ የመጀመሪያ ላይሰንስ ከፈጣሪ ተሰጥቶኛል። ከካውንስሎ ከፈጣሪ አልተሰጠም። ከፈጣሪ በፍጹም በፍጹም፣ የፈጣሪ ጸጋ እንዳልተሰጠህ ብዙ ማሳያዎች አሉ። ከፈጣሪ የተሰጠህ ዘይት ለመሸጥ አይደለም። ከፈጣሪ የተሰጠህ በውድ ዋጋ ምግብ እዛ ይህን ፈውስ ፍለጋ የመጣን ምእመን ሸጠ ሀብት ለማጋበስ አይደለም። በነገራችን ላይ ዩጩፋ ወንጌል ለማንበብ ከሚወስደው ጊዜ በላይ ስፖርት ለመስራት የሚወስደው ጊዜ ይበልጣል አ አንድ ዛ ውስጥ ያሉ አካላት በምድር ያለህን ቆይታ ምቹ ለማድረግ ፉክክር ውስጥ የገባህ እንጂ ሰማይ ቤቱን ለመውረስ ብሎም የሚወርሱ ምእመናንን ለማብቃት የተዘጋጀህባቸው መንገዶች የሉም ከዛም አንደኛው ነገር አመፅና ብጥብጥ ፈላጊ ነህ በጥባጭ ነህ በጣም በጥባጭ ሆነ በጣም ወቅቱም ተመቸህ፣ ፖለቲካውም ተመቸህ። ውሻ ከበላበት ይጮሃል እንዲሉ ያ ተመችቶ እልፌድክ። ከዛ ባለፈ በሚሊዮን የሚቆጠር ህዝብ ወንጌል ለመስማት መጥተዋል ብልል፣ አዎ ወንጌል ለመስማት መጥቶ ይሆናል። ግን ወንጀል ነው ያስተማርከው። ዘይት ሽያጭን ሳይሰሩ መክበርን በአደባባይ ላይ፣ አንዱም ከወንጌል ህብረት ካውንስሉ ከሰማናቸው መግለጫ አንደኛው አልሸጥም ብለህ ምለ ተገዝተህ የነበረውን የዘይት ሽያጭ በአደባባይ ጭብጨባ ስለጀመርክ ህዝቡ ወንጌል ለመስማት የመጣ ሳይሆን ወንጀል ለመመልከት የመጣ እንደሆነ ታሳቢ ስለሆነ ምናልባት እርምጃ እንደተወሰደ አስባለሁ። ናሽናል ቤተክርስቲያን፣ ወጣት ቤተክርስቲያን ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነቢይ እዩ ጩፋ ላይ የወጣው አዋጅ። እነዚህ ከላይ የምታያቸው የክራይስት አርሚ ቤተክርስቲያን ወጣትንን የሚሉ ወገኖች በደረሰው መረጃ መሰረት የዛች የዩጩፋ ሱቅ ዘይት ሻጮች እንደሆኑ ዘይቱን ከሚያከፋፍሉለት ገንዘብ ከሚሰበስቡለት ሰዎች መካከል እንደሆኑ አንዳንድ መረጃዎችን አግኝቻለሁ። እናንተ ወጣቶች ስለሆናችሁ እናንተ ብቻ አይደለም፣ በተለይ ጸጉራችሁን ያጎፈራችሁ ነብይ የሚል ስም የለጠፋችሁ እይጩፋን ለማስመለጥ ፕሮፋይል ፒክቸር ያደረጋችሁ ስለ እሱ ጥሩ ነገር ወንጌል እየተሰራ ሰው እየዳነ ነው የምትሉ ሰዎች አንድ መልእክት ላስተላልፍላችሁ ፈልጋለሁ። የመጀመሪያው ነገር ሁለት ጊዜ ዩጩፋ በሰጠው መግለጫ ላይ ስለታጀብኩኝ፣ ፍራንክሊን የቢሊግራሃም ልጅ እሱ ታጅቧል፣ የእኔ መታጀብ ምን ችግር አለው? ገና መድፊት ተኩስልኛል፣ ካሌንደር ይዘጋልኛል፣ እንደዚህ እንደዚህ አይነት ነገሮችን ሲያነሳ ተመልክታቸዋል። ጉዳዩን ከታገደበት እውነት ዞር ለማድረግ ያሰበ ይመስላል። የታገድከው ሰው ስላጀበክ ምናምን አይደለም የመጀመሪያው የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተ ክርስቲያን በጅማ ለደረሰው መከራ ወይም ለደረሰው የቤተ ክርስቲያን ውድመትና የመፍረስ አደጋ በተሰጠው መግለጫ ላይ እግረ መንገድ ነው ስለ እጀባው የተወረው እንጂ የታገድከው በአዋሳ ፕሮግራም ላይ ክሩሴድ ላይ ታጀበ ከገባ በኋላ ከህዝቡ ያለ አግባብ ዘይት በመቸርቸር ገንዘብን ስለዘረፍክ ነው። ፈውስን ሰብከ ያድናል እያልክ ገንዘብ ስለዘረፍክ ነው። ይሄ ደግሞ አንተ የኖርክበት የከረምክበት ነው። እንግዲህ ከላይ የማሳያችሁ ይሄ የምትመለከቱት ህንፃ እንኳን የተገነባው በዘይት ችርቻሮ። እዩ ጩፋ በወላይታ ሶዶ የገነባው አምስት ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ እያሉ እንትን የሚሉት የትኛውን ወንጌል ምዕራ በረ ያንም በማድረጋቸው ራሱን ችለው ስህተት አይደለም። ይህንን እንዴት አወቅ ካልከኝ፣ ኢየሱስ ክርስቶስ ስለ ደጉ ሳምራዊ በተናገረበት ምሳሌው ላይ ክፉኛ የተደበደበው አይሁዳዊ ወድቆ በነበረ ሰዓት ካህኑ አለፈው፣ ሌዋዊ አለፈው። ያ ደጉ ሳምራዊ መጣና በቁስሎቹ ላይ ዘይት አፈሰሰበት፣ በአህያ ላይ ጫነው፣ እንግዳ ማረፊያ ሄዶ አሳረፈው፣ መጽሐፍ ቅዱስ ይላል። አየ ዘይትን ለመጀመሪያ እንደ ፈርስቴድ የሚጠቀሙበት የሕክምና መንገዳቸው ነበረ። ያዕቆብ ምዕራፍ አምስት ቁጥር 13 ጀምሮ ላይ ያለው ሀሳብ ግን ማንም ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌን ወደ እርሱ ጠርቶ ከዛ እነሱም ዘይት ቀብተው ይጸልዩለት፣ ከዛስ በእምነት የሆነ ጸሎት ደዌን ትፈውሳለች ነው የሚለው። ዘይቱ ይፈውሳችኋል የሚል ትምህርት የትኛው መጽሐፍ ቅዱስ ትምህርት ላይ የለም። አንተ ግን ዘይቴ ይፈውሳል እያልክ እየሸጥክ ነው። አየህ የአጋንንታዊ ትምህርት ነው። የክርስቶስ ኢየሱስ ስም ነው እንጂ የሚፈውሰው፣ የአንተ ዘይት ሊፈውስ አይችልም። በዛ ላይ ደግሞ ከክርስቶስ ትምህርት የራቀ ልምምድ ያለህ፣ ገንዘብን በመውደድ የተተበተብክ ግለሰብ እንደሆንክ እናውቃለን። ለዚህ ነው ሕዝቡን ዘይት እየቸበቸብክ መበለቲቱን፣ ምስኪኑን በፈውስም በውሸት ተስፋ ከኪሳቸው ገንዘብን እየሞጨለፍክ የራስን ኢምፓየር እያቋቋምክ ያለሁ። የሚደግፉም ሰዎች በጭፍንና አንዳንዶቹም በዘረኝነት ተይዘው ነው የሚደግፉ፣ እናውቃለን። ግን እግዚአብሔር ቀና አምጥቷል። አያችሁ፣ ካውንስሉ በጣም ብዙ ጉድለቶች አሉበት። እውነቱን ነው መነግራችሁ። በጣም ብዙ ጉድለቶች አሉበት። እስካሁን ድረስ ብዙ ነገር አስተካከል ሲባል ጆሮ ዳባ ልበስ ያለ ነበር የሚመስለው። አሁን ግን ጀመረ። ምን ጀመረ? እንቅስቃሴ። ከማን ጀመረ? ዋነኛ አጭበርባሪ በእግዚአብሔር ስም ከሚነግደው ይጩፋ ከሚባለው ግለሰብ ጀመረ። ስለዚህ ይሄንን ውሳኔ አፕሪሼት አድርገን በትምህርት መስተካከያ እንዲወስድ እንጠይቃለን። ካላደረገ እሱንም ቢሆን ቻሌንጅ እናደርጋለን። ግን የተወሰነ ውሳኔ ስለ ማርሽ በአንዱና ስለ እጀባክ እንደሆነ አድርገ ነገሩን ቲውስት ለማድረግ ሞክረካል። አትታለል በማይፈውስ ዘይትክ የኢየሱስን ስም ከህዝብ አስጥለክ ዘይት ስለመሸጥ ነው የታገድከው። ቸርሰን ብቱ ኮፒ ሊንክና ሼር አድርጉ ለብዙ ሰው እንዲደርስ። ተባረኩ። እንዲህ ነው የምንጸልየው፣ በነቢ እዩ ጮፋ ላይ የሚወረወር የተኛው የጨለማ ስራ እንዲፈርስ። አሕዛቦች አይደለም በጣም በእግዚአብሔር ቤት ለብዙ አመታት ያገለገሉ ሰዎች፣ ሁሉም ማለት ነው አንድ ላይ ሆኖ ማለት ነው የተለያየ ነገር ለማድረግ ሲደራጁ ነው ያየው። የቆዩ ፓስተሮች፣ የቆዩ የሚባሉ ማለት ነው ስለ ጌታ የሚያውቁ የሚባሉ ሰዎች እጅግ በጣም በመጥፎና ሲደራጁ ነው ማየው። እግዚአብሔር እንዲህ አለ መንፈሱን እመታለሁ እነሱን እመታለሁ ነው ያለኝ። አሜን። ሁለቱ ነው የሚሆነው። መንፈሱን ይመታል እነሱን ይመታለሁ። የተኛው ጨለማ እንድፈርስ፣ የተኛው ጨለማ እንድፈርስ፣ የተኛው ጨለማ እንድፈርስ። እስ ከደጋ ሁሉ ሰው ይጸልያስ። የተኛው ማዝማ በነቢያቶቹ ላይ የሚወረው ጨለማ እንድነቀል ኤ ያስኳ ለምንድነው ጨለማን እንድንነቀል የክፉ ሥራ ስተም ሁሉ እንዲፈርስ። እነሱ ለአምስ አያ ጉዳይ ያደረጉት ስብሰባ ዛሬ ማታኛ እንበትናለን። እኛ እንጸልያለን፣ ስብሰባው ይበትናል። ያ ሐሳብ አይሠራም፣ አይጸናም፣ አይሰራም፣ አይጸናም፣ አይሰራም፣ አይጸናም። የወንድሞች ከሳሽ ወርዷል። የወንድሞች ከሳሽ ወርዷል። እንዴና መንጸልያው በነቢይ እዩ ጽፋ ላይ